ሰላም ሰላም የቻናል የቤተሰቦች እንዴት ናችሁ እንኳን ወደዚህ ቻናል በሰላም መጣችሁ በዚህ ቻናል የምንሰጣቸው የትምህርት አይነቶች አማርኛ እንግሊዘኛ ሂሳብና የተለያዩ የትምህርት አይነቶችን እያስተማርን እንገኛለን ትምህርቱን የምንሰጥበት የሚዲያ አማራጭ በኢሞ በቴሌግራም በዋሳም በጎግል ሚትና በተለያዩ የሚዲያ አማራጮች እያስተማርን እንገኛለን ስልክ ቁጥር 09 21 55 75 22 ይደውሉ ይማሩ። ሰላም ሰላም የቻናል የቤተሰቦች እንዴናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ ደግሞ በሌላ ቪዲዮ ተመልሻለሁ። አማርኛ ቃላት ምሥረታ ለጀማሪዎች የሚሆን ረጃጅምም አጫጭር ፊደሎችንም ይዤ መጥቻለሁ ማለት ነው። ቪዲዮውን አዲስ የሆናችሁ ሰብስክራይብ የቻናል ቤተሰብ የሆናችሁ ደግሞ ላይክ እያደረጋችሁ ተከታተሉ። በደንብ ትማሩበታላችሁ። ይህ ቪዲዮ ለእናንተ ነው። በቀን በቀን የመለቀሙ ቪዲዮ አለ። እሱን እየገባችሁ ዩቱብ ላይ ማጥናት፣ መማር፣ አማርኛ ማወቅ ትችላላችሁ ማለት ነው። ዛሬ ይዤላችሁ የመጣው ቪዲዮ አረፍተ ነገርና ቃል ምሥረታ ልዩነቶ እንዴት ነው ማንበብ የሚቻለው እንዴት ነው የሚለውን በሰፊው ባር እያሳያችኋለሁ አጭሮች እንዴት ይነበባሉ? ረጅም አረፍተ ነገሩ ደግሞ በእንዴት ነው ማንበብ የምንችለው የሚለውን በሰፊው በደንብ እያሳያችኋለሁ። እናንተ ሳታቆራረጡ ቪዲዮውን ከመጀመሪያ እስከ መጨረሻ ድረስ በመከታተል መማር ማጥናት ትችላላችሁ ማለት ነው። ለበለጠ መረጃ ደግሞ ከዚህ ጋር ባስቀመጡ ስር ደውላችሁ ማጥናት ትችላላችሁ። በኦንላይን እያስተማርን እንገኛለን። በኢሞ፣ በቴሌግራም፣ በዋሳፕ በተለያዩ የሚዲያ አማራጮች እያስተማረን እንገኛለን። ደውሉልን። እኛ እንመልሳለን፣ እናስጠናቸዋለን። በቅርቡ አማርኛ ማወቅ ትችላላችሁ ማለት ነው። ቀጥታ ወደ ቪዲዮ ገባለሁ። መልካም ቆይታ ይሆንላችሁ። እሺ ተመልሻለሁ። አነባለሁ እንደተለመደው፣ ወደታች ወደታች አነብላችኋለሁ። እናንተ ተከታተሉ፣ እናነባለን። እሺ መጀመሪያ ከዚህ ጋር ምን ይላል? አማርኛ ቃላት ምሥረታ ለጀማሪዎች ብዬ እርሱን ጽፌዋለሁ። ከዚያ እንደተለመደው ወደታች ወደታች አጫጭር ፊደሎችን የብዙ መጠሪያና የአንድ የነጠላ መጠሪያና የብዙ የመጠሪያዎች የሚሉ ፊደሎችን እያስገባሁ ጽፌያለሁ። እሱን እናያለን፣ አብረን እንመማራለን። ቀጥሎ ደግሞ ረጃጅም ጽሑፎችን አረፍተ ነገር በአራት ነጥብ የሚያልቁ እነሱንም ጽፌያለሁ። እነሱንም እንዴት እንደምናነብ አሳያችኋለሁ። አሁን ወደታች አነባለሁ ማለት ነው። እሺ መጀመሪያ ምን ይላል ቦ ይች ፊደል የበፊደል ቦ ነች። ቦ እግሯ በዚህ በኩል ከረዘመ፣ ከዚያ እረ፣ ሳ፣ ወ፣ ች የወ ፊደል ች፣ መጨረሻዋ ፊደልናት፣ ድምፅዋ ወ ነው የሚለው። ይች ደግሞ ች፣ ቦርሳዎች ይላል። ቦ እና እረ፣ ከዚያ ሳ፣ ወ፣ ች፣ ቦርሳዎች፣ ቦርሳዎች። አሁን ዎች የምትለዋ ወ ፊደልና የቸ ፊደል መጨረሻ ላይ ሲጨመሩ የብዙ መጠሪያ ከአንድ በላይ ለሆነ ነገር መጠሪያ ይሆናል ማለት ነው። ከአንድ በላይ ለሆነ መጠሪያ ቦርሳዎች፣ ለምሳሌ አንድ ብቻ ሲጠራ ዎችን ትተን ቦርሳ ብንለውን ቦርሳ አንድ ነጠላ፣ የአንድ የቦርሳ የአንድ ቦርሳ መጠሪያ ይሆናል ማለት ነው። ዎችን ስንጨምር ደግሞ ቦርሳዎች ከአንድ በላይ ለሆነ ነገር እየጠራ ነው ማለት ነው። ዎች ፊደሎች የብዙ ነገር መጠሪያ ይሆናሉ ማለት ነው። ወና ስለዚህ የመጀመሪያው ፊደል ቦርሳዎች ይላል። ማ ቦርሳዎች ቦርሳዎች ኦኬ። ከዛ ቀጥሎ ደግሞ ሰ ፊደል የመማ የቼች ሰማች ሰማች ይላል። ሰማች ሰ ፊደል የመ አራተኛ ናት፣ የቼ ስድስተኛ ሰማች ሰማች። ይሄ አሁን የምናነበው ቃል ነው። ሰማች ቀጥሎ ደግሞ ጫ ማ ዎ ቺ ጫማዎች ጫማዎች የጨ አራተኛ ናት። የመ አራተኛ ናት። ዎ ና ቸ ዎ የመጨረሻው ፊደል ናት። ዎ ሚል ድምጽ ነው ያላት። የቸ ደግሞ ስድስተኛ ቺ ነች። ስለዚህ ጫማዎች ጫማዎች። አሁን ይሄ እነዚህ ዎችን ስንጨምር ብዙ መጠሪያ፣ ከአንድ በላይ መጠሪያ ነው ብያቸዋለሁ። ጫና ማ ብንል አሁን ጫማ ብቻ ብንል የአንድ ነገር መጠሪያ ነው። ጫማ ዎችን ስንጨምር ግን ጫማ ዎች ከአንድ በላይ ለሆነ ነገር ተጠቅም ነው ማለት ነው። ዎች የሚሉትን ስንጨምር ከአንድ በላይ ለሆነ ነገር እንጠቀማለን። ስለዚህ ጫማዎች ጫማዎች ይላል ማለት ነው። እሺ ከዛ ተ ከለች ተ ፊደል ከለ የመጀመሪያ ናቸው። ተም ከለ ሆኖ የመጀመሪያ ናቸው። ከዛ ች ስድስተኛ ናት በአንድ ላይ ተከለች ተከለች ይላል ማለት ነው። ተከለች። ኦኬ። ከዛ መ መኪናዎች መኪናዎች ይላል። መኪናዎች መኪናዎች። ይህ አሁን መኪናዎች ለሚለው ዎችን ስንጨምር ከአንድ በላይ ለሆኑ መኪኖች እየጠራ ነው ማለት ነው። አንድ ብቻ አይደለም። አንድ ብቻ ከሆነ መኪና ብቻ ብለን እንቆማለን፣ ዎች የሚለውን ሳንጨምር። ስለዚህ መኪና ካልነ አንድ መኪና ብቻ እየጠራን ነው። ዎችን ከጨመርነ ግን መኪናዎች እያለ ነው ማለት ነው። ከአንድ ለሆኑ ሁለትም ሶስትም አራት ከዚያ በላይ ሊሆንም ይችላል። ግን ዎችን ስንጨምር ከአንድ በላይ ለሆነ መጠሪያ ነው የምንጠቀመው ማለት ነው። ዎች ፊደል ከአንድ በላይ ለሆነ መጠሪያ የምንጠቀመው ቃል ነው ማለት ነው። ስለዚህ መኪናዎች ይላል። መኪናዎች በመጨረሻ ወ ለ ደች ወለደች። ወ ፊደል ለደ መጀመሪያ ናቸው። የመጀመሪያ ፊደል ች ስድስተኛ። ወለደች ወለደች ለማ ነው። ከዚህ ጋር ችን ችን እየተጠቀሙ መጨረሻ ላይ የመሰረቱት በዚህ በመጀመሪያው ጨረስን። ስር ከዛ በአረንጓዴ በተጻፈው ደግሞ እናነባለን። ተ ማ ሪ ወ ች ተማሪዎች ተማሪዎች ይላል። ተማሪዎች ተ ፊደል የመ አራተኛ ማ ረ እች ሶስተኛዋ ናት። ጥምም ያለች ስለሆነች ማለት ነው። ከዚያ ዎ ከዚያ እች ተማሪዎች ተማሪዎች አለን። ተማሪዎች አሁኔ ተማሪዎች ስንል ብዙ ተማሪዎች እያልን ነው። ዎች ስላለ ማለት ነው። ከአንድ በላይ መጠሪያ ስላልኳችሁ ዎችን ከጨመርነ ተማሪዎች እያልን ነው ማለት ነው። አንድ ተማሪ ብቻ መጠቆም ከፈለግን ግን ተማሪ ብቻ እስከ ሬ ድረስ ተማሪ ብለን ከቆምነ አንድ ነገር አንድ ተማሪ እያለ ነው ማለት ነው። ዎችን ስንጨምር ግን ከአንድ በላይ ለሆነ መጠሪያ ነው ብያቸዋለሁ። መቼም ግልጽ ነው፣ ገብቷቸዋል ብዬ አስባለሁ። ተማሪዎች ከዛ፣ መዘነች መዘነች፣ መፊደል ዘ የነ መጀመሪያ ዛች፣ መዘነች መዘነች ይላል መዘነች። እሺ በሬ ወች በሬዎች በሬዎች በፊደል የረ አምስተኛ ናት። ወ መጨረሻዋ ወ የች በአንድ ላይ በሬዎች። በሬ ካልን አንድ ይሆናል። ወች ስንጨምር ግን ከአንድ በላይ ለሆነ ነገር ብዙ በሬዎች እያለ ነው ማለት ነው። በሬዎች በሬዎች። ኦኬ። ከዛ ቀየረች ቀየረች ቀም የረ ሆነው የመጀመሪያ ድምፅ ናቸው። ቅጥላት ምንም ከሌላቸው የመጀመሪያ ፊደል ነው። ከዚያ ች ቀየረች ቀየረች። እሺ ከዛ እ ነች ፊደል የአ ፊደል ስድስተኛው ማን ነው? አ ኡ ኢ አ ሄ እ ምትለዋ ድምዟ እ ትላለች። ማን ነው? ስለዚህ እ ብላችሁ ትጀምራላችሁ። እ ቃ ወ ች እ ቃ ወ ች እ ከዚያ የቃ አራተኛ ቃ ከዚያ ወ ከዚያ ች እቃዎች እቃዎች እቃዎች፣ ለማ ነው። በመጨረሻም ወደቀች፣ ወደቀች፣ ወደቀች። ወደ ከዚያ ቀ መጀመሪያ ናቸው ሶስቶቹ ከዚች በአንድ ላይ ወደቀች፣ ወደቀች። በጣም ቀላል ነው ይሄ አጭራጭሩ፣ ቀላል ነው። እሽ ቀጥሎ ባለው በቀይ ወደ ተጻፈው እንሄዳለን። ተነሳች ተነሳ ች ተ ፊደል ነፊደል የሰ አራተኛ ከዚያች ይላል። ተነሳች ተነሳች ተ ነ መጀመሪያ ናቸው የሰ አራተኛ ናት ው አንግሯ ረጅም በዚህ በኩል ከረዘመ አራተኛ ናት። ማን ነው የች ስድስተኛ ናት። እንደነገርኳቸው ስድስተኛ መጨረሻ እየተጠቀሙ የመሰረቱት ተነሳች ተነሳች። ለማን ነው? ቀጥሎ ሮ ጠ ቺ ሮ መጨረሻ ነች ጠመጀመሪያ ናት ቺ ስድስተኛ ሮጠች ጠች በአንድ ላይ ሮ ጠች ሮ ጠች ማ ነው ከከዛም ወ ደ ቀ ቺ ወደቀች ወደቀች ወ ፊደል ደቅ ደ ከዚያ ቀ የመጀመሪያ ናቸው ሶስቶቹ ከዚያ ቺ ስድስተኛ በአንድ ላይ ወደቀች ወደቀች። ከዛ ሰ ማ ቺ ሰማች ሰ ፊደል የመ አራተኛ የቼ ያው ስድስተኛ በአንድ ላይ ሰማች ሰማች ሰማች ለማ ነው። እሺ። ከዛ ጠ አሁን መልሶ የጠ ፊደል አራተኛ ጣ ከዛ ች መደጋገም፣ ተከታታይ ፊደል ሲመጣ ለጀማሪ ከበድ ስለሚል ትደጋግሙታላችሁ። ጠ ከዛ ጣ ጠጣ ጠጣ ጠጣች ጠጣች ጠጣች ጠጣች ይላል ማለት ነው። በመጨረሻ ወፈረች ፈ፣ ወፈረች ወፈረች ወፈረች ለማ ነው። ወ ፊደል ፈረ ሆነው መጀመሪያ ናቸው። ከዚያች በአንድ ላይ ወፈረች ወፈረች ለማ ነው። ኦኬ ቃሎች እነዚህ ናቸው። እሺ በመጨረሻም ቃል ጽፍ ያለው ግን እዚህ ላይ ያሉ ቃሎች እነዚህ ናቸው። ቀጥሎ ደግሞ እነዚህ በረጃጅም እንስ እንስ ዛሬ እየጻፏቸው አረፍተ ነገር ይሆናሉ ማለት ነው። የቃላቶች ስብስብ ወይም ደግሞ የፊደሎቹ ባንድ ላይ ሆነው ቃል ይሆናሉ። ፊደሎቹ ባንድ ላይ ተሰባስበው ቃል ከዚህ ላይ ያነበብነው ቃል ይሆናል። ስለዚህ የነዚህ የቃላቶች ስብስብ ደግሞ አረፍተ ነገር ይሆናል ማለት ነው። የአንድ ነገር መገለጫ ይሆናል። ስለዚህ በአራት ነጥብ ካለቀ አረፍተ ነገር ይሆናል ማለት ነው። ስለዚህ ወደዚህኛው ንባብ እንሄዳለን። መጀመሪያ ፀ ሃ ይ ፀሐይ የምትለዋ ቃልና ስፔስ ተሰጥቸዋለሁ ክፍት፣ ፀሐይ ይላል። ከዚያ በምዕራብ በምዕ ቺ አፍ ይደልናት እ የምትለዋ ራ ብ በምዕራብ። መጀመሪያ ፀሐይ ያልኩ፣ ከዚያ በምዕራብ፣ ሁለት ቃል አነበብነ ማለት ነው። ከዚያ ትጠልቃለች ትጠልቃለች ትጠልቃለች። አሁን ሶስት ቃሎች አነበብን አይደል? በአንድ ላይ እነዚህን ማንበብ ነው። ፀሐይ በምዕራብ ትጠልቃለች። ምን ይላል? በአንድ ላይ ፀሐይ በምዕራብ ትጠልቃለች። ፀሐይ በምዕራብ ትጠልቃለች። አሁን እነዚህ ሶስቶችን ሶችን ቃሎች በአንድ ላይ ስናነባቸው አረፍተ ነገር ሆኑ። ማነው? ምን የሚል ፀሐይ በምዕራብ ትጠልቃለች የሚል አረፍተ ነገር አነበብን ማለት ነው። እነዚህ አሁን ያነበብናቸው የቃላቶች ስብስብ አረፍተ ነገር ይባላሉ ማለት ነው። ልክ መጀመሪያ ቃሉን አብረ እንዳነበብነው ትጠቀሙና አረፍተ ነገሩን ደግሞ ልክ አሁን እንዳነበቡት መጠቀም ነው። ከዛ ረጃጅም ጽሁፍ አነበባችሁ ማለት አይደለም። ልክ እንደዛ ማለት ነው። ስለዚህ የመጀመሪያው ፀሐይ በምዕራብ ትጠልቃለች ችለን ማለት ነው። ኦኬ። ከዛ ቀጥሎ ደግሞ ተክሎችን ተ ፊደል ክ ስድስተኛ ሎ መጨረሻ ች ስድስተኛ ን ስድስተኛ በአንድ ላይ ተክሎች ይላል። ተክሎች ተክሎች። ከዚያ ስፔስ አለው። ስፔስ ከተደረገ አንድ ላይ ሽምጥጥ ተብሎ ስለሚነበብ እስከ ስፔሱ ድረስ ነው። ልክ እንደ ቃል ማለት ነው። ተክሎች ትሩ እናቀስላችሁ። ከዚያ መ ን ከ ባ ከብ መንንከባከብ መንከባከብ ትላላችሁ። ምን ይላል? መጀመሪያ ተክሎችን መንከባከብ አለ፣ ከዚያ በመጨረሻ አለብን አለብን። አሁንም ሶስት ቃሎቶችን አነበብን አይደል? በአንድ ላይ ይህን ማንበብ አለብን። ተክሎችን መንከባከብ አለብን። በአንድ ላይ ተክሎችን መንከባከብ አለብን ብለን ማንበብ እንችላለን፣ ማለት ነው። ይህ ማለት እንደዚህ እዚህ ጋ የብቻ የብቻ ያነበብናቸውን ቃላቶች አሰባስበን አምጥተን አረፍተ ነገር አረግናቸው ማለት ነው። መጀመሪያ እነዚህ ስናነብ የፊደሎችን ስብስብ ነው፣ ቃል አድርገን ያነበብ ነው። እዚህ ላይ የምናነበው ደግሞ የነዚህ የቃላቶችን ስብስብ ነው ማለት ነው። ስለዚህ ተክሎችን መንከባከብ አለብን ብለን ጨረስን ነው። ቀጥሎ ደግሞ ተረ

ተረት መስማት እወዳለሁ የው ተረት የምትለዋ ቃል ናት። መስማት የሚለውም ቃል ነው። እወዳለሁ የሚለውም ቃል ነው። በአንድ ላይ ተረት መስማት እወዳለሁ ብላችሁ ማንበብ ትችላላችሁ። አረፍተ ነገር ከዚህ የተለየ ነገር የለውም። ረጅም ጽሑፍ ቢሆንም ልክ እንደዚህ ነው ማንበብ የምትችሉት ልክ ከኔ ጋር አብራችሁ እየቆጠራችሁ መጀመሪያ ቃሉን ከዚህ አረፍተ ነገሩ እንዴት ማንበብ እንዳለባችሁ ካያችሁ ረጃጅም ጽሑፍ ማንበብ ይቀላችኋል ማለት ነው። ስለዚህ ቪዲዮውን መከታተልና ማንበብ በጣም ለእናንተ ቀላል ይሆናል ማለት ነው። ስለዚህ እናንተ ቪዲዮውን ሳታቆራርጡ መከታተል ይሄ ለእናንተ ስራ ይሆናል ማለት ነው። ስለዚህ ይህ ምን ይላል? ተረት መስማት እወዳለሁ ይላል ማለት ነው። እሺ በመጨረሻ ጊዜዬን ዜ ጊ ፊደል እዚያ ዜ አምስተኛ ናት፣ የየም አምስተኛ ናት። የየ ፊደል የመጀመሪያዋና አምስተኛ ድምፃቸው ተመሳሳይ ነው። ስለዚህ ጊዜዬን ጊዜዬን መደጋገም እንደነዚህ አይነት ፊደል የሚከብድ አይነት ሲሆን ስደጋግሙት ይገባችኋል። ጊዜዬን ብሎ ስፔስ አለው። ከዚያ በአግባቡ በአግባቡ በፊደል አ ከዚያ ግ እዚያ ባ አራተኛ እዚያ ቡ በአግባቡ በአግባቡ እጠቀማለሁ እጠቀማለሁ እጠቀማለሁ እጠቀማለሁ በአንድ ላይ እናነባዋለን። ጊዜዬን በአግባቡ እጠቀማለሁ። በአንድ ላይ ጊዜን በአግባቡ እጠቀማለሁ ይላል ማለት ነው። ጊዜን በአግባቡ እጠቀማለሁ። በአንድ ላይ ጊዜ ቃል ነው፣ በአግባቡም አንድ ቃል ነው፣ እጠቀማለሁም ቃል ነው። በአንድ ላይ ሲነበብ ጊዜን በአግባቡ እጠቀማለሁ የሚለው አረፍተ ነገር ይሆናል ማለት ነው። ተቋጨማ ነው። አንድ ነገር ጀምራችሁ ቋጫችሁት። ጊዜን በአግባቡ እጠቀማለሁ ይላል የመጨረሻው ኦኬ ስለዚህ አረፍተ ነገሩ ይሄን ይመስላል ማለት ነው። አረፍተ ነገር ረጃጅም ጽሑፍ ልክ በእንደዚህ አይነት ስታይል ማንበብ ትችላላችሁ ማለት ነው። ቃሉን ይህን ይመስላል በመጨረሻ በሰራውት አጫጭር ፊደል እሱን ደግሞ እናነባለን። ኦኬ እሺ፣ መጨረሻ አሁን ከዚህ ጋር ይሄኛው ቃል ነው። አጫጭር ነው እንግዲህ የነዚህን ስብስብ ነው አሁን ስናነብ የቆየ ነው። ይሄ ግን አጭር አጭር ቃል ነው። ይሄን ደግሞ አብረን እናንብብ። መጀመሪያ ምን ይላል? ወ ረ ቀ ት ወረቀት ወረቀት። ወ ፊደል ረ ፊደል ቀ ከዚያ ት ወረቀት ወረቀት ይላማ ነው። እሺ ከዛ አሸባሪ። አሁን አሸባሪ ሚል ቃል ማለት ነው። ቃል ብቻ አሸባሪ። አ ፊደል የሸ ፊደል ከዚያ የበአራተኛ የረ ደግሞ ሶስተኛ ሪ በአንድ ላይ አሸባሪ አሸባሪ ይላል ማለት ነው። እሺ መሰረዝ፣ መሰረዝ፣ መሰረዝ መፊደል ሰረ ሆነው መጀመሪያ ናቸው። ከዛ ዝ በአንድ ላይ መሰረዝ። አሁን ሜም ቃል ነው። መሰረዝ የሚል ቃል ማለት ነው። መሰረዝ። እሺ። ከዛ ተሸላሚ፣ ተሸላሚ፣ ተሸላሚ ተፊደል ሸፊደል ላ አራተኛ ሚ ሶስተኛ በአንድ ላይ ተሸላሚ ተሸላሚ ተሸላሚ የሚል ቃል ማለት ነው። ተሸላሚ የሚል ቃል አነበብን። እሺ በቀጥታ በቀጥታ በፊደል ቀ የጠ ስድስተኛ የተ ደግሞ አራተኛ ናቸው። በ እና ቀ የመጀመሪያ ናቸው። ስለዚህ በቀጥታ የሚል ቃል እሺ ከዛ መጨረሻ ረመዳን ረመዳን ረ ፊደል መ መጀመሪያ ናቸው። ዳ አራተኛ፣ ን ስድስተኛ ረመዳን ረመዳን ሚል ቃል አነበብና፣ ስለዚህ አሁን ያነበብነው ቃል ናቸው። የእነዚህ ቃል ስብስቦች ደግሞ አረፍተ ነገር ይሆናል። ቅድም እንዳነበብኩት ማለት ነው። የነዚህ ስብስብ አረፍተ ነገር ይሆናል። ስለዚህ ቃሉ አሁን ምን ሚል ወረቀት፣ አሸባሪ፣ መሰረዝ፣ ተሸላሚ፣ በቀጥታ ረመዳን የሚል ቃል ቃል ቃል አነበብ። እነዚህ ተሰባስቡ አረፍተ ነገር መሆን ይችላሉ። እነዚህ ቃላት ይባላሉ። ኦኬ። ከዛ እዚ ጋር ደግሞ ደረሰለት ደረሰለት ደ ፊደል ረሰለ ሁኖ መጀመሪያ ናቸው። ከዚያ በአንድ ላይ ደረሰለት ደረሰለት። እሺ፣ ከዚያ ይቀበላል ይቀበላል ይቀበላል ይህ ከዚያ ቀ ከዚያ በ ላ አራተኛ እዚያ ል ይቀበላል። ተከታታይ ሲሆን አሁን የለቺ የመጀመሪያዋ አራተኛ ራ ምትለዋ ላ ምትለዋ ናት። ሶሪ ላ ምትለዋ ናት። ከዚያ ል በአንድ ላይ ይቀበላል። ተከታታይ ሲሆን ይከብዳል። ይቀበላል ሌላ ማለት ነው። እቺ የኤ ፊደል ደግሞ ስድስተኛ ናት። ይህ ምትለው ማለት ነው። እሺ ከዛ መ፣ ሰ፣ ረ፣ ተ ሁሉም መጀመሪያ ናቸው። ምን ይላል መሰረተ መሰረተ መሰረተ እሺ ከዛ ተ ሰ በ ሰ ቡ በ ቡ ሁለተኛው አሁን ተም ሰ በ ሰ ሆነው ሁሉም መጀመሪያ ናቸው የበ ፊደል ብቻ ሁለተኛው ቡ ትሆናለች። ምን ይላል አንድ ላይ ተሰበሰቡ ተሰበሰቡ ይላል ማለት ነው እሺ ከዛ በ ቀ ጣ ይ በቀጣይ በቀጣይ ሚልቃል በፊደል ቀ መጀመሪያ ጣ አራተኛ ናት ይሄ ስድስተኛ ነች። በአንድ ላይ በቀጣይ ይላ ማለት ነው። በቀጣይ እሺ በመጨረሻ ይ ሰ በ ሰ ባ ሉ ሉ በአንድ ላይ ይሰበሰባ ሉ ሰ ሁለት ያለ እዚህ ላይ ሰናት ጅም ሰናት በአንድ ላይ ይሰበሰባሉ ይሰበሰባሉ ይላል ማለት ነው። እሺ ደረሰለት፣ ይቀበላል መሰረተ፣ ተሰበሰቡ፣ በቀጣይ ይሰበሰባሉ፣ ይለማ ነው። ይህ ቃል አሁን የምናነበው ቃል ነው ብያቸዋለሁ። እሺ፣ ኦኬ። ከዛ እዚ ጋር ደግሞ መሰረታዊ፣ መሰረታዊ፣ መሰረታዊ መሰረ መጀመሪያ ናቸው፣ ታ አራተኛ፣ ዊ ሶስተኛ፣ በአንድ ላይ መሰረታዊ፣ መሰረታዊ እሺ ከዛ በሰንበት በሰንበት በፊደል በ ት ሰን በ ስድስተኛ በመጀመሪያ ናት ት በእዚያው ሁለት የበን ተጠቅም ያለው በ እዚህ ጋር በአንድ ላይ በሰንበት በሰንበት። እሺ ከዛ አ ሰቀድ ድ ሞ ሞ ሞ እቺ ሞ ነች። መጨረሻዋ ሰባተኛው ፊደል ሞ አ ስቀ ድ ሞ አስቀድሙ ሚል ቃል አስቀድሙ እሺ ከዛ መሰረቶች መሰረቶች መሰረቶች መሰረቶች መደጋገም መሰረቶች ይላል ማለት ነው። እሺ ከዛ ደረሰብኝ የእኘ ፊደል ስድስተኛ እኝ ደረሰብኝ ደረሰብኝ ደረሰብኝ ና ማለት ነው። ደረሰብኝ ደረሰ ሆነው መጀመሪያ ናቸው ብ ስድስተኛ ናት እኚም ስድስተኛ ደረሰብኝ ደረሰብኝ በመጨረሻ በሰላማዊ በሰላማዊ በሰላማዊ በሰላማዊ ይላል። በፊደል ሰፊደል ለአራተኛ ማም አራተኛ የወዊ ነች ወውዊ ሶስተኛዋ በሰላማዊ ይላል ማለት ነው። በሰላማዊ ልክ እንደነዚህ አይነት ቃላቶችን ጥሬት ታርጋችሁ ከኔ ጋር በደንብ ካነበባችሁ ረጃጅም ጽሑፍን ማንበብ ትችላላችሁ። ጀማሪ የሆናችሁ ተማሪ አብራችሁ ከኔ ጋር መቆጠብ ደብተርና እስክሪብቶ በመያዝ መጻፍ አስፈላጊ ነው ማለት ነው። እሺ መሰረታዊ በሰንበት አስቀድሞ መሰረቶች ደረሰብኝ በሰላማዊ የሚል ቃል አነበብነ ማለት ነው። በዚህ መስመር አሁን በመጨረሻው ደረስን። መጨረሻ ደግሞ ቀ ጥ ተ ኛ አራተኛ ኛ የምትለው አራተኛ ነች። ቀ ከዚያ ጥ ስድስተኛ ተ ከዚያ ቀጥተኛ ቀጥተኛ ሚልቃል ከዚያ መ ቀ በ ል መቀበል መቀበል መ ፊደል ቀ ፊደል በ ፊደል ል መቀበል ይላል ሶስቶቹ መቀበ ሁነው መጀመሪያ እዚያ ል መቀበል የመጀመሪያ መጀመሪያ ፊደል ቀላል ነው። ስትቆጥሩት ወይም ደግሞ ስታነቡት ፊደል ከሀ እስከ ፐ በደንብ ከቆጠራችሁ የመጀመሪያ ፊደል ማንበብ አይከብዳችሁም። ቅጥላት ያሉ ሁለተኛ፣ ሶስተኛ ከዚያ በላይ ያሉ ፊደሎች ቅጥላት የሚኖረው እሱ ሲጀምሩ ይከብዳል ትንሽ ትንሽ፣ ግን በደንብ ስትደጋግሙ ደግሞ እየቀለላቸው ይሄዳል ማለት ነው። እሺ፣ ባ ለሞያ ባ አራተኛ በሳይሆን ባ ለሞያ የምሞ የፊደል ያ በአንድ ላይ ባለሞያ ባለሞያ ባለሙያ ይላ ማለት ነው። እሺ ከዛ አ ቀ ባ ይ አቀባይ አቀባይ አቀባይ አቀባይ ይላ ማለት ነው። እሺ ከዛ በ ቀ ላ ሉ በ ቀ ላ ሉ ላ ብላችሁ ሉ በቀላሉ በአንድ ላይ በቀላሉ በቀላሉ በመጨረሻ ገረመው ገረመው ገረመው ገ ፊደል ረመ መጀመሪያ እዚያ ው በአንድ ላይ ገረመው ገረመው የሚል ስም ነው። የሰው ስም መጠሪያ ነው። ገረመው የሚባል ሰው ስም አለ ማለት ነው። ገረመው ይላል በመጨረሻ። ስለዚህ ቀጥተኛ መቀበል ባለሙያ አቀባይ። በቀላሉ ገረመው ይላል ማለት ነው። ስለዚህ አሁን ዝጋ ያነበብነው የፊደሎችን ስብስብ ቃላት የሚባሉትን ያነበብን ማለት ነው። ዝጋ ያነበብነው ደግሞ መጀመሪያ አሁንም የፊደሎችን ስብስብ ቃላቶችን አነበብነ። መጨረሻ ዝጋ በጥቃቅን የጻፉት በአረንጓዴ፣ ይህ ደግሞ አረፍተ ነገር በአራት ነጥብ የሚያለቅ የቃላቶችን ስብስብ አረፍተ ነገር አነበብ ሁላችሁ ማለት ነው። ስለዚህ ዛሬ የጀላች የመጣው ቪዲዮ ይህን ይመስል ነበረ። እናንተ ቪዲዮውን ሳታቆራርጡ ከተከታተላችሁ በደንብ እንደተማራችሁበት ተስፋ አረጋለሁ። እንደዚህ አይነት ቪዲዮ ሁሌም በቀን በቀን የምለቀው ቪዲዮ አለ እየገባችሁ ዩቲዩብ ላይ ማጥናት መማር ትችላላችሁ፣ አማርኛ ማወቅ ትችላላችሁ ማለት ነው። ለበለጠ ግን በቅርቡ ለማወቅ የምትፈልጉ ተማሪዎች ከዚህ ጋር ባስቀመጡላችሁ ስልክ ደውሎ አናግሩን። በኦንላይን እያስተማርን እንገኛለን። በቅርቡ አማርኛ እንድታውቁ እናገዛችኋለን እናስተምራችኋለን ሀይበሉን እንመልሳለን ማለት ነው። ዛሬ የመጣው ቪዲዮ ይህን ይመስላል። በሌላ ቪዲዮ ተመልሼ እስከምመጣ ሰላም ሁኑ። ቻው።